ጽዮናውያኑ የእስራኤል ምድር ሰዎች በፍልስጤም ላይ የመዘዙትን የጦር ሻምላ ትላንት ወደ ኢራን አዙረው አምስት ቁልፍ ወታደራዊ መሪዎችን ጨምሮ ሀገሪቱ የምትተማመንባቸው የኑክሌር ጠበብቶችን ሕይወት ቀጥፈዋል። በዚህ አስደንጋጭ መቅጸፍታዊ ጥቃት እርድብን ያለችው ኢራንም ሀያ አራት ሰዓት ባልሞላ ጊዜ ውስጥ ዛሬ ሰኔ ስድስት አመሻሽ ላይ ያጸፋ የበቀል ጥቃቷን በእስራኤል ላይ ፈጽማለች። ኢራን የተተኮሱት ሚሳኤሎች በእስራኤል ቴልአቪብ ሰማይ ላይ ሲንጣጡም ታይተዋል። የእስራኤል ጠንካራ አይረንዶም የተሰኘ የሚሳይል መከላከያ መረብ ማለፍ የተሳናቸው። ብዙዎቹ የኢራን ሚሳይሎችም መሬት ላይ ከማረፋቸው በፊት እንደ ፈንዲሻ እየፈነዱ ሰማይ ላይ ከሽፈዋል። ጥቂት የኢራን ሚሳይሎች ብቻ ኢላማቸውን መትተዋል ተብሏል። ቀጥ ብለው የሚምዘገዘጉ የኢራን የሚሳይል ጥቃቶች ግን ለጠንካራው የእስራኤል የሚሳይል መከላከያ የተመቹ ይመስላሉ። ይህን የተረዳችው ኢራንም ሰማይ ላይ ዝግዛግ እየመታ ለመከተልም ለመያዝም የማይቀመስ አስደናቂ ፕሮጀክት ኃይል ሚሳይል ተጠቅማ ጥቃት ፈጽማለች። በጥቃቱ ግን እዚህ ግባ የሚባል ጉዳት እንዳልደረሰ ነው የተሰማው። የኢራን አብዮታዊ ዘብ በእስራኤል ላይ የተወሰደውን የባለስቲክ ሚሳይል ጥቃት ትሩ ፕሮሚስ ሚሲል ጠርቶታል። ኢራን ዛሬ ከመሸ በኋላ በሁለት ዙር በቴል አቪቭ በሰባት ቦታዎች ላይ የሚሳኤል ጥቃት ፈጽማለች። ኢራን ሶስተኛውን ዙር ጥቃት በመፈጸም ላይ መሆኗን የኢራን ሚዲያዎች በመዘገብ ላይ ይገኛሉ። በጥቃቱ የተነሳ የእስራኤል ዋና የጦር ማዘዣ አካባቢ እሳት መታየቱ ተዘግቧል። የእስራኤል የአምቡላንስ አገልግሎት በጥቃቱ እስካሁን አምስት ሰዎች መጎዳታቸውን ሲገልጽ፣ ጥቃቱ ወደ ተፈጸመባቸው ቦታዎች ተጨማሪ አምቡላንሶች መሰማራታቸውን ገልጿል። የኢራን መንግስት ዜና አገልግሎትን ጠቅሶ አልጀዚራ እንደዘገበው ኢራን አድቃቂ የሚል ስያሜ የሰጠችውን የበቀል እርምጃ ነው ያካሄደችው። ኢራን በፈጸመችው ጥቃትም ቴላቪቭ በሚገኘው የእስራኤል መከላከያ መስሪያ ቤት አቅራቢያም የእሳት አደጋ ስለመከሰቱ ተነግሯል። በተጨማሪም ሰባት በሚሆኑ በማዕከላዊ እስራኤል በሚገኙ ቦታዎች ሚሳኤሎች መውደቃቸው ተገልጿል። በዚህ መካከል ታዲያ የጽዮናውያኑ መሪ ቤንያሚን ኔታንያሁም ቆምጠጥ ያለ መግለጫ ሰጥቷል። የኢራን መንግስት የደረሰበትንና ወደፊት የሚመጣውን አያውቅም ያውቅም። ጦርነታችን ከኢራን ህዝብ ጋር አይደለም፣ ትግላችንም ከጋራ ጠላት ማለትም ከመንግስት ጋር ነው ሲሉ ተናግረዋል። በታሪክ ውስጥ ከታዩት ታላላቅ ወታደራዊ ኦፕሬሽኖች በአንዱ ከፍታ ላይንን አላማችን እስራኤልን ሊያጠፋ የተነሳውን የኢራን እስላማዊ መንግስት መደምሰስ እና የኑክሌር ስጋትን ማስወገድ ነው ብለዋል።

ይህ በእንዲህ እንዳለ ታዲያም ኢራን በእስራኤል ከተፈጸመባት የአየር ጥቃት በኋላ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አስቸኳይ ስብሰባ እንዲያካሂድ ጥሪ አቅርባለች። አናዶሉ አር አይን የተባለውን የዜና ወኪል ጠቅሶ እንደዘገበው ኢራን በእስራኤል ላይ አፋጣኝ እርምጃ እንዲወሰድ የሚጠይቅ ደብዳቤም ለጸጥታው ምክር ቤት ልካለች። ኢራን በደብዳቤው የእስራኤልን ጥቃት አውግዛም ግልጽ የሆነ ጥቃት ተፈጽሞብኛል ስትል አቤት ብላለች። የጸጥታው ምክር ቤት ጉዳዩን ተመልክቶ ድርጊቱ የዓለም አቀፍ ሕግ ጥሰት መሆኑን በመገንዘብ የራሱን ውሳኔ እንዲያሳልፍም ወትውታለች። እስራኤል ድርጊት ለዓለም ሰላምና ጸጥታ ጠንቅ ነው ያለችው ኢራን ጉዳዩን በትኩረት በመመልከት መፍታት እንደሚያስፈልግም አስገንዝባለች። ሲጠበቅ የነበረው ጦርነት ተጀምሯል። አሁን ላይ የብዙዎች ጥያቄ የኢራን ምላሽ ምንድነው የሚሆነው ነው በዚህ ልክስ የመከላከል አቅሟ እንዴት ደካማ ሊሆን ቻለ? አምስት ዋና ዋና የተባሉ ባለስልጣኖች የተገደሉባት። ሶስት የኒውክለር ሳይንቲስቶች ዋና ዋና የሚባሉ ሁለት ደግሞ ዋና ዋና የተባሉ የጦር አዛዦች አንድ ቦታ ሰብስባ በቃ ግዳያቸው ብላ የሰጠቻቸው ነው የሚመስለኝ እኔ ዋነኛውንም ሼካቸውን እንዴት እንደተረፋ ይህን ነገር ያደረገችው ስራ ያለረዳችን በነገራችን ላይ የታወቀ ነው። ቢሆንም ግን አሁን ኢራን ከሳምንት በፊት የእስራኤል የኒክሌር ቦምብ መረጃዎች ቦታውን፣ የተለያዩ የጦር መሳሪያ ጣቢያዎች ብዙ መረጃዎች ደርሰውኛል ብላለች። ያንን ተጠቅማ ታጠቃለች ወይ እናያለን። ሁሌ አሳማሚ ቅጣት ብቻ እያሉ መሰከስ ነው ወይንስ ደግሞ ተግባራዊ የሆነ አቅማቸውን ማሳየት በመከላከሉ ረገድ ቀሸም እንደሆነ አይተናል። ማጥቃቱ ላይስ እንዴት ናቸው የሚለውን አሁን ማየት ነው። ከዚህ አስፈሪ ጦርነት ጋር በተያያዘም እስራኤል በመላው ዓለም የሚገኙ ኤምባሲዎቿን መዝጋቷ ተሰምቷል። እስራኤል በኢራን ላይ የፈጸመችውን ጥቃት ተከትሎ በመላው ዓለም የሚገኙ ኤምባሲዎቿንና የቆንስላ ጽሕፈት ቤቶቿን በጊዜያዊነት ዘግታለች። የእስራኤል የውጭ ጉዳይ ሚኒስቴርን ጠቅሶ ሮይተርስ እንደዘገበው ተለዋጭ መልእክት እስኪሰጥ ድረስ በመላው ዓለም የሚገኙ የእስራኤል ኤምባሲዎችና የቆንስላ ጽሕፈት ቤቶች ተዘግተው ይቆያሉ ተብሏል። በውጭ ሀገራት የሚገኙ እስራኤላውያን ጥንቃቄ እንዲያደርጉም ሚኒስቴሩ ማሳሰቡን ዘገባው አክሏል። በሌላ በኩል የተባበሩት መንግስታት ጠቅላላ ጉባኤ ትላንት ባካሄደው ስብሰባው በጋዛ አስቸኳይ ዘላቂ የተኩስ አቁም እንዲደረስ እንዲሁም ነዋሪዎች ሰብአዊ እርዳታ እንዲደርሳቸው አጥብቆ ጠይቋል። ከዚህ በተጨማሪ 193 አባል ሀገራት ያሉት ጠቅላላ ጉባኤው ጋዛ ውስጥ በሐማዝ የታከቱ ሰዎች እንዲለቀቁና በምላሹም እስራኤል ጦሯን ከጋዛ ሙሉ በሙሉ እንድታስወጣ ጠይቋል። ከ193 አባል ሀገራት 149 ሀገራት ሀሳቡን ሲደግፉ አሜሪካና እስራኤልን ጨምሮ 12 ሀገራት ደግሞ ሀሳቡን ተቃውመዋል። 19 ሀገራት ድምፅ ተአቅቦ አድርገዋል። በጦርነት ምክንያት ማህበረሰቡን ለረሃብ እንዲጋለጥ ማድረግና የሰብአዊ እርዳታ አቅርቦትን መከልከል በየትኛውም ሕግ ተቀባይነት የሌለው ተግባር እንደሆነም በጉባኤው ተነስቷል። በተባበሩት መንግስታት ድርጅት የእስራኤል አምባሳደር ዳኒ ዳኖን ለጠቅላላ ጉባኤው ባሰሙት ንግግር ታጋቾች ሳይለቀቁ የተኩስ አቁም እንዲደረግ የውሳኔ ሀሳብ ማቅረብ አሸባሪዎች በንጹሐን ላይ የሚፈጽሙትን እገታ ማበረታታት ይሆናል ሲሉ ገልጸዋል። በተጨማሪም በሐማስ የተያዙ ታጋቾች ሳይለቀቁ የተኩስ አቁም ስምምነት ከተደረገም ታጋቾቹን ለማስለቀቅ የሚደረገውን ጥረት ይጎዳልን ብለዋል።